ሰላም ጤና ይስጥልን፣ እየተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። ጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎችን በጄኔል በሁሉም አማራጮች በቴሌግራም በፌስቡክ፣ በቲክቶክ እና በዩቲብ አድማጭ ተከታታዮች ይደርሳሉ። እሱም በእነዚሁ አማራጮች ዜናዎቻች እንዲከታተሉን ባክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን የዞኑ ከተሞች በመብራት መቋረጥ ምክንያት ከሌላ ዞን የመብራት ትስስር ለመፍጠር ተገዶ አልተባለም። በጉራጌ ዞን የሚስተዋለው የመብራት ስርጭት መቋረጥ ምክንያት በዞኑ የሚገኙ ከተሞች አገልግሎት ከሌላ ዞን ለማግኘት መገደዳቸው ተገልጿል። በዞኑ እጅግ አሰልቺ በሆነውና ለረጅም ጊዜ የሚቆይ የመብራት ስርጭት መቋረጥ ምክንያት ዜጎች በተደጋጋሚ ጊዜ ለሚመለከተው አካል ቢያሳውቁም መፍትሄ እንዳልተገኘ ተነግሯል። ዞኑ አሁን ባለው የመብራት ስርጭት አቅም ሙሉ ለሙሉ የገጠር ቀበሌዎች ማዳረስ ባይችልም የዞኑ ከተሞች የሚበቃ መሆኑ ሲገለጽ ይስተዋላል። ነገር ግን ከዞኑ መቀመጫ እስከ ወረዳ ከተሞች በመብራት መቆራረጥና መጥፋት ምክንያት በስራቸው ላይ ከፍተኛ ተጽዕኖ እየደረሰ መሆኑ ዜጎች ሲገልጹ ቆይቷል። ይህ መብራት በተደጋጋሚ ጊዜ መጥፋት በዋናነት የብልሽት ጉዳይ ነው ቢባልም ለጂኤንኤን ከሚደርሱ ጥቆማዎች ዋነኛው የተቋሙ ሰራተኞች በሚፈጽሙት ስህተት ነው። ሁም ብለው መብራት በማጥፋት ተጨማሪ ክፍያ መጠየቅና እነሱ ወደሚፈልጉት አካባቢ ወይም ተቋም በመቀጠል ገንዘብ መሰብሰብ ላይ ናቸው በሚል ከፍተኛ ቅሬታ እየቀረበባቸው ይገኛል። ይህም ተደጋጋሚ ቅሬታ በዞኑ አስተዳደር ለመቅረፍ የተደረገ ጥረት አለመኖሩም ተገልጿል። በዚህ አሰልች ምክንያት በዞኑ የሚገኙ አንዳንድ ከተሞችና ቀበሌዎች መብራት ለማግኘት ከአካባቢው ሕዝብ ገንዘብ በማሰባሰብ ከጉራጌ ዞን ውጪ ወደ ስልጥ የዞን ወራቤ ዲስትሪክት ለመሄድ መገደዳቸው ለጄኔን አስረድቷል። ከሶስት ሳምንት በፊት ክፍያ በመፈጸም የመብራት ስርጭት ከራቤ ዲስትሪክት አገልግሎት እያገኙ መሆኑ ማብራቷል። ከሙህር አክሊል ወረዳ አንዝሬና ትክክለ ሃይማኖት፣ ድረስ ከዣ ወረዳ ቦዣባር ከተማና በዙሪያ የሚገኙ ቀበሌዎችና የተወሰኑ በጉመር ወረዳ የሚገኙ ቀበሌዎች ናቸው ይህን ያደረጉት ተብሏል። ዞኑ ሁሉም ከተሞችና ቀበሌዎች አንድ አይነት የመሰረተ ልማት ትስስር እንዲኖራቸው እየሰራህ ነው ቢልም የህዝቡ አገልግሎት የማግኘት መብት በአንዳንድ ሰራተኞች ጥቅም ፍለጋ ምክንያት የህዝቡ አንድነት የመለያየት ወይም የማራራቅ ስራም ስለሆነ ዞኑ እንዲህ አይነት ችግሮች በችለተኝነት ሊያልፋቸው አይገባም ተብሏል። ከዚህ በተጨማሪም የመለከታቸው አካላት በዞኑ ተደጋጋሚ የመብራት መቋረጥና መጥፋት ምክንያትና መፍትሄ በዝርዝር በማስረዳት ዘላቂ መፍትሄ እንዲያመጣም ተጠይቋል። ትምህርት ቤቶች ምቹና ማራኪ የመማሪያ ቦታ ለማድረግ ሁሉም የበኩሉን ድርሻ መወጣት አለበት ተባለም። በእኖር ወረዳ ጋዘንቸና ኩምበር ቀበሌዎች በምስጋናው ፋውንዴሽንና በጸላይ መንግስት በብር ሊገነቡ የታቀዱ አንደኛ ደረጃ ትምህርት ቤቶች የግንባታ ስራ ለማስጀመር የተሰራ መሆን ተገልጿል። ህጻናቶች በተሟላ ሁኔታ እንዲማሩ ትምህርት ቤቶች ምቹና ማራኪ የመማሪያ ቦታ ለማድረግና የትምህርት ጥራት ለማሻሻል እየተደረገ ባለው ጥረት ሁሉም የበኩሉን ድርሻ መወጣት አለበት ተብሏል። የሚገነቡ ትምህርት ቤቶች ውጤት ሊያመጡ በሚችሉ ዩኒቨርሲቲና ኮሌጅ ሊገቡ በሚችሉ ሀገራቸው በሚያገለግሉና አካባቢያቸው በሚጠብቁ ተማሪዎች መሞላት አለባቸው ተብሏል። ደረጃቸው የጠበቁና ሁሉም ነገር ያሟሉ እንዲሆኑም ተጠቁሟል። በእኖር ወረዳ ተማሪዎችን በመደገፍ ትምህርት ቤቶችን በመንገንባት ትልቅ ስራ እየሰራ የሚገኘው ምስጋናው ፋውንዴሽን አሁንም የተለያዩ ዓለም አቀፍ ተቋማትን በማስተባበር ስራውን አጠናክሮ መቀጠሉም ተነግሯል። ተማሪዎች በሚገነቡ ትምህርት ቤቶች በአግባቡ ጊዜያቸው ለትምህርት በመስጠት ነገ የተሻለ ሀገር ተረካቢ ሆነው እንዲገኙ ጠንክረው መማር እንዳለባቸውም ማሳሰቢያ ተሰጥቷል። ምስጋናው ፋውንዴሽን ቀደም ሲል በሌሎች ወረዳዎችም ትምህርት ቤቶችን በማስገንባት ለአገልግሎት እንዲበቁ እያደረገ መሆኑም ሲገለጽ ቆይቷል። ከአምስት መቶ ሺ ብር በላይ የፈጀ የትምህርት ቁሳቁስ ለምሁር አክሊል ወረዳ ዘና በርቀበሌ ሚሊኒየም አጠቃላይ ሁለተኛ ደረጃ ትምህርት ቤት ድጋፍ ተደረገም። በቤተ ጉራጌ ዩኬ ማህበር ወዳጆችና ኢትዮጵያውያን ለምሁር አክሊል ወረዳ ዘና በርቀበሌ ሚሊኒየም አጠቃላይ ሁለተኛ ደረጃ ትምህርት ቤት የተማሪዎች ማጣቀሻ ወይም አጋሽ መጻሕፍትን ጨምሮ ሌሎች ድጋፎች በአጠቃላይ 500ሺ ብር የፈጀ ቁሳቁስ ተበርክቷል። ኑሯቸውን በተለያዩ ስፍራ ያደረጉ ቅን የትውልድ መንደራቸውንና ወንድም እህቶቻቸው አስበው በትምህርት ዘርፍ ላይ የሚያደርጉትን ድጋፍ ተጠናክሮ ሊቀጥል እንደሚገባም ተነግሯል። ለሁሉም ነገር መሰረት የሆነው ትምህርት መሆኑን የተረዱ በቤተ ጉራጌ ዩኬ ማኅበር ለንደን የሚኖሩ የበጎ ተግባር ወዳጆችና ኢትዮጵያውያን ተባብረው ላደረጉ ድጋፍ ምስጋናም ቀርቦላቸዋል። ሀገር የምትመራው በተማረ ኃይል መሆኑን አውቀን ሁሉም ለትምህርት ቅድሚያ በመስጠትና ድጋፍ በማድረግ የነገ ሀገር ተረካቢ ትውልድ ማፍራት የሁሉም ኃላፊነት ነውን የተባለው በወረዳ ሁለት ያለባቸው ተቋማት የማሟላትና የማገዝ ስራ ከቅርብ ጊዜ ጀምሮ መነቃቃቶች መኖራቸውም ተገልጿል። በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ሶስት ግለሰቦች ላይ ከባድ የሙስና ወንጀል ክስ ተመሰረተም። የቀድሞ የፕራይቬታይዜሽን እና የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮ በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ሶስት ግለሰቦች በከባድ የሙስና ወንጀል ክስ ተመስርቶባቸዋል። ግለሰቦቹ ክስ የተመሰረተባቸው በመንግስት ይዞታ ስር ሲተዳደር የነበረው አዲስ አበባ ድርና ማግ ፋብሪካ ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር እንዲቀያ አድርጓል በሚል ነው። በዚህም አንደኛ ተከሳሽ የኤጀንሲ ዋና ዳይሬክተር የነበሩት በየነ ገብረ መስቀል ማዳም፣ ሁለተኛ ተከሳሽ የኤጀንሲው የድህረ ፕራይቬታይዜሽን ንግድና አገልግሎት ዘርፍ ዳይሬክተር ታዬ አድማሱ አዘነ፣ እንዲሁም ሶስተኛ ተከሳሽ የቢኤም ኢትዮጵያ ልብስ ፌትና ጨርቃ ጨርቅ አክሲዮን ማክበር ስራ አስካጅ የነበሩት ዋን ሚንግ ዩራ ናቸው። በክሱ ላይ አንደኛና ሁለተኛ ተከሳሾች የማይገባ ጥቅም ለማግኘት በማሰብ በግል ስራ ዘርፍ ከተሰማራ ሶስተኛ ተከሳሽ ጋር በጥቅም በመመሳጠር ፋብሪካውን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር እንዲቀየር ማድረጋቸውም ተመላክቷል። የኢትዮጵያ ምድር ባቡር ኢንስቲትዩት ተማሪዎችን ተቀብሎ ማሰልጠን ሊጀምር መሆኑ ተነገርም። የኢትዮጵያ ምድር ባቡር ኢንስቲትዩት የ12ኛ ክፍል ማለፊያ ውጤት ያመጡ ተማሪዎችን በቴክኒክና ሙያ ስልጠና ተቀብሎ ማሰልጠን ሊጀምር መሆኑን አስታወቅም። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው እንደገለጹት የኢትዮጵያ ምድር ባቡር ኢንስቲትዩት በቴክኒክና ሙያ ደረጃ ተማሪዎችን ለማሰልጠን እየሰራ ይገኛል። በ2018 ዓ ምት በደረጃ 1፣ 2 እና 3 ተማሪዎችን ለማስተማር ፈቃድ አግኝቷል። በዚህም 12ኛ ክፍል ማለፍ የቻሉ ተማሪዎችን ተቀብሎ ማስተማር እንደምንጀምር ተናግሯል። በቀጣይ በቢሾፍቱ 62 ሄክታር መሬት ላይ የምስራቅ አፍሪካ የልቀት ማዕከል ለመገንባት ቅድመ ዝግጅት መጠናቀቁን ተናግሮ ማዕከሉ ተጠናቅቆ ለአገልግሎት ሲበቃ የተቋሙን አቅምና የተማረ ሰው ኃይል ቁጥር እንደሚያሳድግ ጠቁሟል ኢትዮጵያ ከመቶ ዓመት በላይ የባቡር ታሪክ ያላት ሀገር ናት ያሉት ኢንጂነር ህሊና ነገር ግን የዘርፉ እድገት እንደተጠበቀ እንዳልሆነም አብራርተዋል ተከብራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር ቆይታችሁ ከጄኔር ጋር ስለሆነ እናመሰግናል መልካም ጊዜ